ቸርች ላይ እናቶችን ማሸማቀቅ፣ ህፃናትን ማሸማቀቅ፣ ወጣቶችን ማሸማቀቅ፣ ከህፃን የማይጠበቀውን ንግግር፣ ይህን የመሰለው ትልቅ ሰውየው መድረክ ላይ ማውራት እንዲ ይሄ አለ እንደ ትልቁ ዳቦ ሊጦነ ማ ይበቃል። መጽሐፍ ቅዱሳችን ሲናገር ማንም የሚናገር እንደ እግዚአብሔር ቃል ይናገራል። እንዶ መረለ የምታደርጉትን ሁሉ እንደ እግዚአብሔር ቃል አድርጉት ይላል። ስለዚህ እሱ በዚህ መድረክ ላይ ቆሞ ይህን ሲናገሩ በጣም ነው ያዘንኩት። ለምንድን ነው? ከሚወዱት እና ከሚያከብሩ ሰዎች መካከል አንዱ ነኝ። ግን እድሜ ማክበርነት፣ ትምህርት መተቻት ሁለቱም የተለያዩ ነገር ናቸው። ለመጀመሪያ ትምህርታችሁ ተጠንቀቁ። እውነት ሲሰማ ያማል። የተቀላቀለ ነገር ግን ደስ ይላል። ሳታውቁት ነው የሚነጥቃችሁ። አስምራችሁ ማዳመጥ ያለባችሁ ጊዜ ነው እመኑኝ የዛሬውን ቪዲዮ ጨርሳችሁ እስከ መጨረሻ እንድትመለከቱ ሰይጣን አይፈልግም ለምን ካላችሁ የዛሬ ቪዲዮ ሰይጣንን እንዲያበሳጭ ሆን ተደርጎ የተሰራ ቪዲዮ ነው ሰላም እንደምን አላችሁ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ ወንድማቹ ይኑክ ነኝ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን በጣም ልዩና አስደናቂ የሆኑ ቪዲዮዎችን ይዤላችሁ ከተፍ ብያለሁ። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት ምንም ጥርጥር የለው። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? ዌልካም ብለናችኋል። ሰብስክራይብ በማድረግ ከኢየሱስ እስከ ኢየሱስ የተሰኘውን ይህን ድንቅ ቤተሰብ መቀላቀል ትችላላችሁ። ይሄ ቪዲዮ ደግሞ ለብዙ ሰው እንዲደርስ ፕሊስ ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ

ከህፃን የማይጠበቀውን ንግግር ይሄን የመሰለው ትልቅ ሰውየው በንረክ ላይ ማወራት እንዴ? ይሄ አይደለ እንደ ትልቁ ዳቦ ሊጦነ ማለት እንዴ? ይሄ ሰውየው ለእኔ እኮ ወንጌል አርበኛ አይመስልኝም፣ የሲዲ በርበኛ ነው እንጂ የሲዲ የብልግና። በቃ ስለ አንድ ስለ ሁለት ነገር ብቻ ነው እንደ ሰውየው መጽሐፍ ቅዱስ ይዞ የተማሩት እንደ አንድ ሰብ ስብከት ቆመው እኮ አርባ ደቂቃ ሙሉ እኮ ስለ ሴት ብልትና ስለ ወንድ ብልት እኮ ነው የሰውየው የሚያወሩት እንዴ? አረ፣ ሀይም ደግሞ የምትስቁት አሜን የምትሉት አንዴ፣ በዚህ ብልግና ላይ አሜን የምትሉት በምታጨበጭቡት እድል የምትሉት ሸመላችሁም እንዴ የት እንዳላችሁ፣ ሲኒማ ቤት አይደለም እኮ ያላችሁት፣ ቤተ ክርስቲያን እኮ ነው። ለስሙ ኮንፍራንስ የፋዎስ እና የአምልኮ ተብሎ መታችሁ እኮ፣ የስድብ እና የብልግና ኮንፍራንስ እኮ ነው። ተካፍላችሁም እየሄዳችሁ ያላችሁት ሀይ ብላችሁ አታስቆሙም እንዴ? እንዴ ምን አይነት ብልግና ነው እየተደረገ ያለው? እባካችሁ እንዴ! ኮሄር እንደፈለጋ ነው የሚያሸበሽበው፣ ፓስተር እንደፈለጋ ነው መጨፈጭፈው። ከመጽሐፍ ቅዱስ ውጪ የሆነ ስብከት ነው የሚሰበከው። እንዴ! እንደዚህ አይነቶችማ ሀይ ብላችሁ ማስቆም አለባችሁ። ካልሆነ ቀጣይ ትውልድ ምን ይዞ እንደሚመጣ ማሰብ አለባችሁ። እኛ ወጣቶች እኮ ወንጌልን ነው ተምሬን ማደግ አለብን፣ ስለ ብልግና አይደለም። አሃ ስለ እሱና ስለ ወንድ ብልትና ስለ ቤት ስለ ሴት ብልት ማ እኮ ወፉላ ወፉሉ ወፍ ራሱ ያውቃሉ አራዊት እኮ ያውቃሉ እንዴ እንዴ ምንድን ነው የተጨማለቀ ንግግር ቅድስና ያልጠበቀ እን አንደበቶቻችሁ ይቀደስ አይልም መጽሐፍ ቅዱስ ለስድብ ብቻ ነው እንደይቀደስ የሚለው እንደዚ ብልግና ስናወራ ይቀደስ ብላችሁ ለምንድን ነው ሀይ ማትሉት እንዴ አረ ማስቆም አለባቸው ልክ አይደለም ማቴዎስ ኦርታቦ በትክክል መታረም አለባቸው

እንደ እግዚአብሔር ቃል ይናገራል። እንደውም አይደለ? የምታደርጉትን ሁሉ እንደ እግዚአብሔር ቃል አድርጉት ይላል። ስለዚህ እሱ በዚህ መድረክ ላይ ቆሞ ይህን ሲናገሩ በጣም ነው ያዘንኩት። ለምንድነው? ከሚወዱትና ከሚያከብሩ ሰዎች መካከል አንዱ ነኝ፣ ግን እድሜ ማክበርና ትምህርት መተቻት ሁለቱም የተለያዩ ነገር ናቸው። የተናገሩትን ሶስት ሀሳብ እንስማ እስኪ። አንደኛ ጅብ ስለማጋለብ አወርቷል። ጅብ ማጋለብ መጽሐፍ ቅዱሳዊ ነው። ጅብ የሚጋልብ ሰው ልበረታታ የሚገባ ነው። ሲጀመር ስለ ጅብ መጋለብ በዛ መድረክ ላይ ለምንድን ነው መነሳት የተፈለገው? ይህ ሕዝብ እግዚአብሔር ከነገድ ከቋንቋ ከሕዝብ በደሙ የዋጀው ቅዱስ የእግዚአብሔር ሕዝብ ነው። የእርሱን በጎነት የሚነጋገሩበት እንጂ ስለ ጅብ ስለ አውሬ ስለ ጥንቁላ ስለ መተት የሚወራበት መድረክ አይደለም። እንደዚህ አይነት ልምድም ሆነ እንደዚህ አይነት ሀሳብ እንኳን በእግዚአብሔር ህዝብ ፊት አይደለም፣ አንድ በዓለማዊ መድረክ ላይ ልነሳ ሊወራ የማይገባ ነገር ነው። ሁለተኛ ደግሞ የእግዚአብሔርን ህዝብ በዚህ ልክ ስለ ማዋረድ፣ ስለ መስደብ፣ ስለ ማንቋሸሽ፣ ስለ እርግማን አስፈላጊ ነው እንዴ? አስፈላጊ ነው ወይ? የትኛው መጽሐፍ ቅዱስ ነው ህዝብን በዚህ እንትን አረግማችሁ እንደዚህ አድርጋችሁ እንትን አድርጉ፣ የሚለው የሚቀሩ የሚለው አንዶም እኮ ጳውሎስ መልእክቶችን ሲጽፉ እንኳን አይታቸዋል። ቆሮንቶስ ቤተክርስቲያን በጣም በርካታ ችግር የነበረባት ቤተክርስቲያን ነው። ቅዱሳን እያላቸው ነው እንኳን መልእክት የሚጽፈው። ስለዚህ እግዚአብሔር በደሙ የገዛውን ህዝብ በዚህ ልክ ማዋረዱ ተገቢ አይደለም። ሶስተኛና የመጨረሻ ደግሞ መጽሐፍ ቅዱስ ውስጥ የተጻፉ ሁሉ ትምህርት እንድንወስድበት እንጂ እንደ ጀግኖች እንድናወድሳቸው አይደለም። ለመጀመሪያ ትምህርታችሁ ተጠንቀቁ። እውነት ሲሰማ ያማል። የተቀላቀለ ነገር ግን ደስ ይላል። ሳታውቁት ነው የሚነጥቃችሁ። አስመራችሁ ማዳመጥ ያለባችሁ ጊዜ ነው አሁን። እምትሰሙትን ሰው በጥንቃቄ መመርመር ያለባችሁ ጊዜ አሁን ነው። እናንተ የትም እንደማትሄዱ አቀቃለሁ፣ አስባለሁ። አይሆንም ሰው አስባለሁ የትም ባትሄዱ ግን እናንተ ቤት ይመጣሉ። እጃችሁ ላይ ባሉት ይመጣሉ። ከፍላችሁ ቤታችሁ በከፈታችሁት መስኮት ይገባሉ። የሚነጥቀን ነገር ብዙ ነው። ጠብቁ። ሮብ፣ አርብና እሁድ ብቻ ሰምተን አንችለውም። ጠብቁ ምናልባት አንዳንድ ነገር አልፍ የመናገር ካለብኝ በቤት ያላችሁን ዲቮሽናችሁን አስተካክሉ። እስፔሻሊ ከእግዚአብሔር ቃል ጋር ያላችሁን ነገር አስተካክሉ። ከተነጠቅን በኋላ ከተዘረፍን በኋላ እንዳናለቅስ የዘላለም ሕይወት የሚገኝበትን ወንጌል አስቀድመን ሰምተናል። የመጨረሻው ትምህርት እሱ ነው። እንደ ሰው ፈቃድ ያለው ነው ትምህርት ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል ከሶስተኛው ቀን ከሞታን ተነሳ። በዚህ ትምህርት የዘላለም ሕይወት አግኝተናል። ጠብቁት። ኢየሱስን በእርሱ የመስቀል ሰላም ላይ ራሳችሁን አጨምሩ። ሌላም ሰው አጨምሩ፣ ሌላም ትምህርት አጨምሩ፣ ልምምድ አጨምሩ። ብቻውን በቂ ነው። ይሄ ትምህርት የዘላለም ሕይወት ሰጥቶናል። አጥር ስሩ። ደግሜ እናገራለሁ፣ አጥር ስሩ። አቋም ግለጡ። ከዚህ ውጭ ያለ የተረገመ ይሁን በሉ። ይዘን የሚያዝ ነው። ክብር ለመንፈስ ቅዱስ ይሁን። የቤተ ክርስቲያን አሁን ትልቁ ቻሌንጅዋ ከደጅ የሚመጣ አይደለም፣ ውስጥዋ ነው። ሕመም እየሆነብን ያለው በደጅ ያለ የመናፍስት ጦርነት አይደለም። ውስጣችን ነው። አሁን እየተበላሸ ያለው የውስጥ ህመም ደግሞ ታጣላቸው አይደል? እየቆየ ሲሄድ መልክ ይቀይራል። የሆነ ቀን ቆረጠኝ፣ የሆነ ቀን እንትን አድርገኝ፣ ይሆነ ቀን ወጋኝ የሚባል ነገር ቶሎ ካልታከመ የመውጣት አቅሙ ፈጣን ነው። መልክ እየቀየረ መልክ እየቀየረ መልክ እየቀየረ የሆነ ቀን አልፎ ሰብሮ ይወጣል ወደ ውጭ። ታክሞ የማይድንበት ደረጃ ይደርሳል። ትምህርትን ጠብቅ እምላችሁ ለዛ ነው። ጥንቆላ ቢሆን ቀላል ነበር። አንድ የተንበረከከ ነቅለን እንጥለዋለን። ትምህርት ግን አስተሳሰብ ነው፣ አመለካከት ነው። እዚህ ውስጥ ነው የሚቀመጠው። እንግዲህ ተመልካቾች በዛሬ ፕሮግራማችን እንደተባረካችሁ ምንም ጥርጥር የለውም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው ማመሰገነው። ይህም ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ሰብስክራይብ ሳታደርጉ እስከሁንም እየተመለከታችሁ ያላችሁ ሰዎች ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሀሳብ አስይታችሁ ደግሞ ኮሜንት ለመጻፍ እናትረሱ። እግዚአብሔር ይባርካችሁ። ተባረኩ።